እንደ እናታችን ለቅድስት አርሴማ ለሰማይቷ በዓል በሰላም አደረሳችሁ። ሰማይታት የክርስቶስ መታወቂያዎች ናቸው። የክርስቶስ መገለጫዎች ናቸው። የክርስቶስ መጋረጃዎች፣ የክርስቶስ መሸፈኛዎች አይደሉም። ቤተ ክርስቲያን ክርስቶስን ጋርደዋለች እያሉ በየቦታው የሚለፈልፉ ሰዎች አሉ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቶስን አትሰብክም የሚሉ አሁን በስድስት ስናከብር ነገ በሰላሳ የዮሐንስ መጥምቅን ወራዊ መታሰቢያ ስናከብር ማንን እያከበርን ይመስላችኋል? መድኃኔዓለምን እኮ ነው የምናከብረው። ሰማይታት የክርስቶስ መገለጫዎች ናቸው። ቅድስት አርሴማ አንዷ ምንድናት? የክርስቶስ መጽሐፍ ናት። ክርስቶስ የተገለጠባት የእኛ መጽሐፍ እናንተ ናችሁ አለ ክርስቶስ። በጳውሎስ መጽሐፍነት ተገለጠ። ቅዱስ ጳውሎስ ደግሞ በነ ቅድስት አርሴማ መጽሐፍነት ተገለጡ ማለት ነው። ስለዚህ ክርስቶስ በሰማይታት መጽሐፍነት ተገለጠ። በዘመነ ሰማይታት እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናሳያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ፣ በተከበረ ትዳር ሲኖሩ፣ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያሉ ልጅ ስጭን፣ ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። ከዚያ በኋላ ልድዮስ የሚባል ሊቀጳጳስ ነበረ። ያንን ይዘው ሂደው ልጅ እንድናገኝ ጸልይልን፣ ልጅ እንድናገኝ ጸልይልን፣ እግዚአብሔርን የሚያገለግል ለእኛም ድነትን የሚያሰጥ ወልድ ጠቢብ ያስተፌስ አባሁ እንዳለ ቅዱስ ጳውሎስ ጥበበኛ ልጅ እናት አባቱን ደስ ያሰኛል ይላል። ወወልድስ አብድ ያሐዝን አለ እሙ ጠማማ ልጅ ግን ሰነፍ ልጅ ግን እናቱን ሲያሳዝን ይኖራል። እናቱን ሲያሳዝን ይኖራል። በእግዚአብሔር በእኛም የሚያስፈርድ አምላኩን የሚክድ ልጅ ከሆነ ግን ማሕፀናችን ይዘጋ አይስጠን ብለው ጸልዩ ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲያረጋል እንጂ ስለዚህ እንደሚባለው የማይረባ ልጅ ከሆነ ማህፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ፣ አንተ ጋር በቀኝ የሚያቆም ልጅ ስጠኝ። አያችሁ፣ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምለክን ደግሞ አግብታችሁ ሲያበቃ ሳትወሉ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክነት ልክ እንደ ምንኩስና እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለቡ ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ አታውቁም እንዴ? አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም ከድንግል ማርያም አንተ ወለደ ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁን እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዩ፣ ይሞላላችኋል። በእውነቱ ማለት፣ ስለዚህ ልጅ ማሳድ ጥሩ ልጅ እንዲሰጣችሁ ልጆቻችሁን በሚገባ አሳድጋችሁ ክብር እንድትቀበሉ ሁል ጊዜ መትጋት ይገባል። በተለይ ደግሞ በዚህ ዘመን ልጅ ማሳደግ ቀላል እንዳይመስላችሁ። የምንፍቅና ጎርፍ አለ፣ የፖለቲካ ጎርፍ አለ፣ የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ የዝሙት ጎርፍ። ዝሙት እንደ ስልጣኔ እየተቆጠረ ነው። ከዚህ መሃል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። ማንበብ አለባችሁ። ልጆቻችሁን በእውቀት መብለጥ አለባችሁ። በሃይማኖት ልትበልጧቸው ይገባል። ግን እናንተ ምንድን ነው የምታደርጉት? ልጆቻችሁን እያበላችሁ እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። መጀመሪያ ጀምራችሁ ነው ቤተክርስቲያን ማምጣት የሚገባችሁ ከልጅነታቸው ጀምረው። ስለዚህ እንዲህ አድርገው ጸልዩ በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው። በሊቀ ጳጳሱ በልዲዮስ ጸሎት ቅድስት አርሴማ ተወለደች። ዛሬም የምግባር መካ ለሆን ሁሉ በአባቶቻችን ጸሎት ምግራ ምግባር እንድናፈራ አምላከ ቅዱሳን ይርዳን። እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሀዲሳትን እያስተማሩ አሳደጓት። 12 ዓመት ሲመራት ባላጩላት እሱ አላገባ ማለች ሰርጉ ተደረገ ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረ ጀመረች በዘመኑ የነበረው ንጉስ ዲዮቅልጥያኖስ ምን አደረግ መሰላችሁ መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡ ሊለን የሚስት እንድትሆነ ብሎ በያገሩ መልክት ላከ መልክት ሲላክ ሲፈለግ የቅድስት ሳርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት አይኗ እንደ ኮከብ የሚያመራ፣ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደምግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። እሷ ከደብረ ደናግል የእሷ መልክ ተገኘ። በሰሌዳ ጽፈው ወደ እሱ ሊወስዱት ሲሉ መጀመሪያ መስፍኑ ለራሱ ተመኛት። ንጉሱ ለእኔ የፈልጉልኝ ያለ ለራሱ ተመኛት። ከዚያ በኋላ እሱን እምቢ አለችው። እምቢ ስትለው እስቲ እንደ ውሽትል እንደሆነ አለና ከቤት ውስጥ ከሰማይታቱ ጋር ክርስቶስን አንክድም ካሉት ጋር ዝጓትና ከእሷ አጠገብ የጣፈጠ የጣፈጠ ምግብ ብሉ እና እየተገላገላችሁ ስትበሉ እሷም ስስት ያድርባታል። በጣይም አለም ትሳብልኝ እንደሆነ እኔም እንዲህ እያደረግኩ እየበላው እንደኖር ይህን መስፍን ላግባ እንድትል እንደዚህ አድርጓለች አለም ከክብራችን የምታሳንሰን አንዱ በመብልና በምቾት ነው። ማሩን እያቀረቡ መብሉን እያጣፈጡ እየተሳሳቁ እናንተ ሀፍረት የጎደላችሁ ሴቶች ከአጠገብ ያትርቁም አለቻቸው። የዚህ ዓለም መብል ተድላ ደስታ ሁሉ አላፊ ነው። እኔ የኢየሱስ ክርስቶስ ሙሽራ ነኝ። ይህ ሃይማኖቱን ለጎደለ ሰው እኔ አልሆንም አለቻቸው። ብትደረግ ብትሰራ ኋላ አስሮ ከሰማዕታቱ ጋር ይዘዋት ሄዱ። እናቷም ሰማዕት ልትሆን ልጅሽ ሂዳለች ብለው ሲነግሯት እያለቀሰች ተከተለቻት። ልጄ ሌላ ልጅ እኮ እግዚአብሔር አልሰጠንም፣ የዓይን ማረፊያ አንቺን ቢሰጠን ደሞ ጥለሽነ ትሄድ፣ እባክሽን ስለ እግዚአብሔር ብለሽ እኔን እናትሽን ስሚኝ አለች። አይ መጽሐፍ ይህን ይሄ ይሰን እናድሉ ለእግዚአብሔር የምናድሎ ለሰው ለሰው ከማድላት ለእግዚአብሔር ብናደላ ይሻለናል ይላል። ስለዚህ እናቴ ሆይ ለእኔ ሲል እናቱን አባቱን ወንድሙን እህቱን እርሻውን ያልተው የእኔ ሊሆን አይገባውም ብሏልና ተይኝ የክርስቶስ ሙሽራ ሆኜ ልኖር አለቻት። ይልቁንም እኔ ለክርስቶስ ፍቅር እሳሳለሁና አንድ ሰዓት ካንቺ ጋር ቁኝ ቁሜ ላወራውበት እንኳን እግዚአብሔር ይቅር ይበለኛል። እናቷን መናቋ አይደለም ለክርስቶስ ፍቅር ከመሳሳቷ የተነሳ ነው። አባ ባውሚን የሚባል መነኩሴ ገዳም ሲኖር እናቱ ገዳም መታ እባክህ ልሂህ አለችው። ናፍቀኛልህ አለችው። አልወጣም። አረ እባክህ እንግዲያማ የጠባሃቸውን ጡቶችን እቆርጣቸዋለሁ እኔ እኮ እናትህ ነኝ አለችው አይ እናቴ በምድር ከተገናኘን በሰማይ አንገናኝም በምድር ካላየሽን ግን በሰማይ ታየኛለሽ አላት አይ በሰማይ የምንገናኝ ከሆነ ስቶ በል እንግዲያ ብላ ጥላው ሄደች ይችላል በእውነቱ ማለት ስለዚህ ይበልጥ እንዲገናኙ ነው ቅዱሳን ከእናት አባታቸው የሚለዩት ይበልጥ እንዲገናኙ ክርስቶስን ተመልከቱ ወዘሰ አውሰበ ይሄን በዛ ያሰምራ ለብሲቱ ስለሚል ከዚያ የተነሳ ይበልጥ ክርስቶስን በሚያመሰግኑበት ሜዳ ለመሰማራት ነው። አንዱ የአገልግሎት ስለሆነ ጌታችንም ይህ ለተቻለው ነው ራሳቸውን ጃንደረባ አድርጎ መኖር ለተቻለሉ ብሎ በወንጌል የጠቀሰው ህይወት ነው ምናኔ። ከዚህ በኋላ ሄደች ከድርጣድስ ከሚባለው መስፍን ደረሰች። ንጉስ ነው። እሱም የሀገር ንጉስ ነው። ዋናው ንጉስ ግን ድዮቅልጥያኖስ ነው። ከሱ ሲደርሱ ተመልከቱ፣ ኧረ እንዴት ያለች ንግስት አምጥተንልሃል። እነዚህ ሀያ ሰባቱ ደግሞ ክርስቶስን አንክድም ያሉ ናቸው አሉ እነሱን እስር ቤት አስገቡ እሷን ቶሎ ይዛችሁ ነዋ አያት አይ ይችንስ መልካም ሴት አምጥታችኋል ይቺ ለእኔ የምትገባናት በሉ ጥሩ ልብስ አልብሷት ጥሩ ምግብ ስጧት አለ ከዚ በኋላ አንቺ ለብቻች ተቀመጫ አላት አንተ ሰነፍ አይንህ የታወረ ልብ እያለ የማታስብ አይን እያለ የማታይ ጆሮ እያለ የማትሰማ ከክርስቶስ ሙሽሮች ነጥለህ እኔን የማታስረኝ ለምንድን ነው ይውላችሁ እኔ ቢሆን እኔ በሆን የምለው ይውላችሁ አላልኳችሁ እኔ በሆን የምለው ምንድን ነበረ አይ ለምን ታስረኛለህ ነበር